ባለፈው ትምህርታችን እናትና አባትህን አክብር በሚል ርዕስ ተነስተን የክብርና የወላጆች ምንጭ የክብር ምንጭ የአክብሮት ምንጭ የሆነውን አምላካችንን እንደ አባት እንደ ወላጅ እንደ አባት እንደ እናት እንዴት ማክበር እንዳለብን ተገናኝተን ተነጋግረን ነበረ። በዚህም ምክንያት እግዚአብሔር አምላካችን ፈጣሪያችን ስለሆነ እንደ አባት ስለሚያስብልን እናም ደግሞ አባታችሁ ነኝ ብሎ ቃል ስለገባ ይህንን አምነን አምላካችንና አባታችን እግዚአብሔርን ስናከብር እሱን ያከበርንበት የክብር መጠን እንደገና በስጋ የወለዱንንና ከእኛ በላይ የሆኑትን እንድናከብር ይረዳናልና ኃይልም ይሰጠናል የሚል ነበረ የተነጋገር ነው። ዛሬ ሁለተኛውን ክፍል የቀደሙንን ከእኛ የቀደሙትን አባቶቻችንን እንዴት ማክበር እንዳለብን እንነጋገራለን በመጽሐፍ ቅዱስ ውስጥ በተለያየ መልክ ሰዎችን ማክበር እንዳለብን በብዙ ቦታ ተገልጾ እናገኛለን። እግዚአብሔርን የምናከብርበት ምክንያት ብዙ ምክንያቶች አሉን ብለን ባለፈው ተነጋግረን ነበረ። አሁን ደግሞ ዛሬ በሕይወታችን የእኛ የበላይ የሆኑትን በስጋ የወለዱንን እንደገና በእውቀት የሚበልጡንን በዕድሜ የሚበልጡንን የነገድ የወገን አባት የሆኑትን ማክበር እንዳለብን መጽሐፍ ቅዱስ ያስተምራል። በመሆኑም በሚከተሉትን አምስት ወይም ስድስት ነጥቦች እንዴት ሌሎችን ማክበር እንዳለብን እንማራለን። እግዚአብሔር አምላካችንን ትምህርቱን እንዲያስተምረን ፈቃድ ይሁን፣ ጊዜውንም ለሱ ሰተናል። አይምሯቸውንም አይምሯችን ይክፈትልን፣ ማስተዋሉንና ጥበቡን ይስጠን። እንግዲህ አባቶቻችንን እናከብራለን ስንል በሚሄዱበት መንገድ መሄድ ነው። እና በሚሄዱበት መንገድ እነሱ በሄዱበት መልካም መንገድ እንሄዳለን። መጽሐፍ ቅዱስ እስራኤላውያንን ሲመክር አብርሃም አባታችን አለ ብለው ስለ አብርሃም ስለ አባታቸው ሲናገሩ፣ አብርሃም አባታችሁን ተከተሉ፣ ምሰሉ የሚል አረፍተ ነገር ተናግሯል። እግዚአብሔር አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ካንተ በኋላ ዘርህ በትውልዳቸው ሁሉ ቃል ኪዳኔን ይጠብቃሉ። አብርሃምን እግዚአብሔር ያለው አንተ አካሄድህ ትክክል ይሆናል፣ የኔን ቃል ኪዳኔን ትጠብቃለህ፣ እንደገና ዘርህም ደግሞ ልክ እንዳንተ ቃል ኪዳኔን ይጠብቃል ብሎ በዘፍጥረት 17 ቁጥር 9 ላይ ተናግሯል። ስለዚህ በአካሄድ እግዚአብሔርን እግዚአብሔርን በማክበር በእምነት ባኗኗር አብርሃም በየክርስቲያኖች ወይም የአማኞች አባት ሁኖ ይታያል። ስለዚህ አብርሃም አባታችን ነው ስንል በእምነት አባታችን ነው ስንል አንደኛ እግዚአብሔር የሚያደርግለትን በእምነት የተቀበለ ሰው ነበረ። ያ እምነቱ ደግሞ ጽድቅ ሆኖ የተቆጠረለት ሰው ነበር እግዚአብሔር የተናገረውን ያደርጋል ብሎ ከእግዚአብሔር ሐሳብ ጋር የሚስማማ ሰው ነበር፣ አማኝ ነበር። እግዚአብሔር የነገረውን ደግሞ የሚቀበልና ያንንም የሚያደርግ ሰው ነበር። ስለዚህ በእምነት አብርሃምን መምሰል ይኖርብናልና እሱ አባታችን ሆኗ ለእሱ የእሱን መከተል ይኖርብናል ማለት ነው። በሁለተኛ ደረጃ በእምነትና በተግባር መምሰል ነው። በእምነትና በተግባር ምሰሏቸው ማንንም ትልቆቻችሁን እምነታቸውን በመያዝ ኑሯቸውን በመከተል እነሱን መምሰል ያስፈልጋል። የዕብራውያን ጸሐፊ በምዕራፍ 13 ቁጥር 7 ላይ ይህንን ቃል ይነግረናል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው መሰሏቸው። ይሄ በተለይ በሲያትል አካባቢ ያለን ሰዎች ብዙ እምናያቸው ሞዴል የሆኑ አባት ነበሩን። እሳቸው ባናኗራቸው በስነ ምግባራቸው ሰውን በመውደዳቸው በጸሎታቸውና በእምነታቸው የተዋቡ ሰው ስለነበረ እሳቸው የነገሩንን ማክበር ይኖርብናል። መከተል እግዚአብሔርን ቃል የተናገሯቸውን እሳቸው የተናገሩትን በፍቅር እንድንኖር የነገሩንን፣ በሰላም እንድንኖር የነገሩንን፣ እግዚአብሔርን እንድናከብር የነገሩንን፣ መንፈሳውያን እንድንሆን የነገሩንን እነዚህን በሙሉ መስራት ያስፈልጋል። ምሰሏቸው፣ የተናገሩንን መያዝ እና የእግዚአብሔርን ቃል የተናገሩንን እዚ አደባባይ እየቆሙ በየሳምንቱ በርቱ አድጋቸዋል፣ መንፈሳዊ ሁኑ፣ ልጆቻችሁን በሥነ ሥርዓት አሳድጉ፣ እርስ በርሳችሁ ተስማሙ እያሉ የነገሩን ያ ዛሬ በአይምሯችን ሊደው በአይምሯችን በልባችን ልናስበው በአይምሯችን ልናስተውለው በህይወታችን ልንኖረው የሚገባን ነገር። ከዚያ ቀጥሎ የኑሯችሁን ፍሬ እየተመለከታችሁ የኑሮ ፍሬ የምንለው ፍቅር፣ ማስተዋል፣ ሁሉን በእኩልነት መመልከት፣ ትዕግስት፣ የሚናገሩትን በመምረጥ ሌሎችን የማያሳዝን ንግግር በመናገር ማለት ነው። ያንን እየተመለከታቸው በእምነታቸው እንደገና ደግሞ አማኝ ነበሩ ሁላችሁ በየሳምንቱ እንደምትመሰክሩት በተለይም በህንፃ ስራ ዙሪያ የነበራቸው ሰዎች በየቀኑ እንደምትመሰክሩት በያገኛችሁት በየሄዳችሁበት ሁሉ እንደምትመሰክሩት ምንም ነገር የዛሬ ሳምንት ሁለት መቶ መቶ ሺህ ብር እናገኛለን እንፈልጋለን ስትሉ በእምነት ያ የሆነውን ነገር ያንን የጠየቃችሁትን ነገር ሲሰጧችሁ አይታችኋል። በእምነት እግዚአብሔር ፊት ቀርበው አንድ ነገር ጠይቀው ያ የጠየቁት ነገር ሲከናወንላቸው አይታች። ስለዚህ እምነት ትልቅ ነገር ነው። እምነት ሌሎችን እንዳናይ ያደርገናል። እምነታችን እግዚአብሔር ለኛ ያደረገልንን እንድናስተውል ያደረገናል። ስለዚህ በእምነት መምሰል። ሶስተኛው በስራቸው ምሰሏቸው ነው። በአብርሃም አብርሃም አባት አለን ወይም ደግሞ ሌሎች ቅዱሳን አባቶች አሉን ማለት ብቻውን በቂ አይደለም። በስራ መምሰል ያስፈልጋል። በአኗኗር መምሰል ያስፈልጋል። የእስራኤላውያን ችግር ይሄ ነበረ። በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁ፣ ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። ስለዚህ እኛ እግዚአብሔር አባቶቻችንን ኢትዮጵያውያንን መምሰል የምንችለው ኢትዮጵያውያን ነኝ፣ ክርስቲያን ነኝ፣ ኦርቶዶክስ ነኝ በሌላ አነጋገርን እኛ ደግሞ አሁን በአሁኑ ዘመን የምናውቀው የአቡነ ዜና ልጆች ነኝ የሚለው ነገር ያንን ማለታችን ብቻውን በቂ አይደለም፣ በተግባር ካልገለጽ ነው። እግዚአብሔር የእነዚህ የቅዱሳን ሰዎች ልጆች የሚሆኑ በእምነት ሊያስነሳ ይችላል። እኛ ያንን ካልተጠቀምንበት የምንጎዳው እኛ ነን እና ያንንም እንድናደርግ ያስፈልጋል ማለት ትጸኑ ዘንድ መንፈሳዊ ስጦታ እንዳል እንዳካፈልኳችሁ ላያችሁ እናፍቃለሁና፣ መንፈሳዊ ስጦታ ሮሜ ነው እንደዚህ የሚለው የሮሜ መልእክት ምዕራፍ አራት ቁጥር ሶስት ሐዋርያው በሮሜ ለሚኖሩ ክርስቲያኖች መንፈሳዊ ስጦታ እንዳካፍላችሁ። ልጆች ስለሆናችሁ መንፈሳዊ ስጦታ የሰጡንን ሰዎች በሕይወታቸው እንድንመስላቸው ያስፈልጋል። ክርስቲያን ወገኖች፣ ሌላው ታዘዟቸው የሚል ነው። በመታዘዝ በመጽሐፍ ቅዱስ መታዘዝ በመጽሐፍ ቅዱስ ቁልፍ ቃል ነው። በመሆኑም በልደት ለተገኘንባቸው በስልጣን በስልጣን በውቀት የበላይ ለሆኑ ሁሉ በመታዘዝ አክብሮታችንን እንገልጣለን። ምክንያት መታዘዝ በረከት ነውና በውቀት የሚበልጡን በመማር በእውቀት በትውልድ የሚተኩ ለህይወት ዋስትና የሚሆን መንፈሳዊና ስጋዊ ጠቢብ የሚያስተምሩ ጠቢባን የእውቀት አባቶች መጽሐፍ ቅዱስ በአክብሮት የሚናገረው በአበክሮ የሚናገረው ከትውልድ ወደ ትውልድ የሚተላለፍ እውቀትና ማንኛውም ጠቃሚ ጉዳይ ክምችት ነው። እያሱ የምን ሀሳብ ሲያስረዳ እንዲ ስሟቸው፣ ልጆቻቸው እንዲህ ብላችሁ ታስተምሯቸዋላችሁ ወይም ትነግሯቸዋላችሁ የሚል ቃል ተጠቅሞ ነበረ። በእያሱ ምራፍ 4 ቁጥር 22 ላይ ይህን ቃል ባነበው ደስ ይለኛል። እያሱ ምራፍ 4 ቁጥር 22 ላይ ይህን ቃል ይናገራል፣ ይህን ቃል ይገልጻል። እያሱ ምክንያቱም እስራኤላዊ ያለ ልጆቻቸው አንድ ነገር ማስተማር እንደነበረባቸው ይናገራል። ይህንን ቃል አነበዋለሁ። መጽሐፍ ቅዱስ ያላችሁ ካላችሁ ራሳችሁም እናንተም ብታነቡት ደስ ይለኛል። እንዲህ ይላል ልጆች ለልጆቻችሁ እንዲህ ብላችሁ ታስታውቋችኋላችሁ እስራኤልን ይህን ዮርዳኖስን በደረቅ ተሻገረ እስክንሻገር ድረስ አምላካችሁ የኤርትራ ባሕር ከፊታችን እንደ ደረቀ እንዲሁም እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውኃ ከፊታችሁ አደረቀ። ይህም የእግዚአብሔር እጅ ጠንካራ እንደሆነ የምድር አሕዛብ ሁሉ እንዲያውቁ አምላካችሁን እግዚአብሔር ለዘላለም እንድትፈሩ ነው ብላችሁ አስተምሯቸው፣ ለልጆቻችሁ ነው የሚለው። እና እኛ ወላጆች እያንዳንዳችሁ ለልጆቻችሁ የምትነግሯቸው ነገር ሊኖር ይገባል። እና ለልጆቻችሁ ልታ- እና ደግሞ ከወላጆቻችሁ ከጠቅላላ ከአባት ከእናት ከአያት ከአጎት ከአክስት ትልልቅ ሰዎች ከሆኑ ከአገር ኢን ከዚያ አገር እንኳን ቢሆን ትልልቅ ሰዎች ከሆኑ የእውቀት ባለጸጋ ከሆኑ ሰዎች ቁጭ ብሎ መማር ያስፈልጋል። እንደሞ ሐዋርያው ጳውሎስ ምን አለ? እንደሞ እንደምወዳችሁ ልጆች አድርጌ ልገስጻችሁ እንጂ ላሳፍራችሁ፣ ይህን አልጽፍም። በክርስቶስ አይላፍ ሞግዚቶች ቢኖራችሁ ብዙ አባቶች የሏችሁም፣ እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና፣ እንግዲህ እኔን የምትመስሉ ሁኑ ብዬ እለምናችኋለሁ ስለዚህ የምወደውንና የምታመነውን በጌታ ልጅ የሆነውን በጌታ ልጅ የሆነውን ጢሞቴዎስ እልኬላቸዋለሁ። እኔም በየስፍራው በአብያተ ክርስቲያናት ሁሉ እንደማስተምር በክርስቶስ የሚሆነውን መንገድ ሁሉ እርሱ ያሳስባቸዋል። አንደኛ ቆሮንቶስ ምዕራፍ አራት ቁጥር 14 እስከ 17 ነው እና የምወዳችሁ እኔ ልጆቼ ናችሁ ይላል መንፈሳዊ አባት ልቡን ሞልቶ ነው የሚናገረው። ምክንያቱም በመንፈስ ይበልጣቸዋል። ክርስቶስን በማግኘት ወንጌልን በመረዳት የእግዚአብሔርን ድንቅ ነገር በመረዳት ይቀድማቸዋልና ያንን ያገኘውን ነገር ሰጥቷቸዋልና ልጆቼ ናችኋል። እንደገና ለጢሞቴዎስ ይኸው ሐዋርያ ምን አለ መድኃኒታችን እግዚአብሔር ተስፋችን ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእምነት እውነተኛ ልጄ ለሆነ ለጢሞቴዎስ ከእግዚአብሔር ከአባታችን ከክርስቶስ ኢየሱስ ጌታችን ከጌታችን ጸጋና ምሕረት ሰላም ይሁን ሰላም ይሁንልህ ነው የሚለው አዎ ልጄ ነው የሚለው አያፍርም ልጄ ብሎ ሲናገር ክርስቲያን ወገኖቼ ብዙ መንፈሳውያን አባቶች ምናልባት አይታችሁ አልፈው ሊሆን ይችላል። ነገር ግን የነገሯችሁ ነገር ከእናንተ ጋር አለ። ያስተማሯችሁ፣ አብረዋችሁ ያሳለፉት ጊዜ ከእናንተ ጋር አለ። ይህ በየጊዜው ብናገር አይደክመኝም። በተለይ በሰያትል አካባቢ የምትኖሩ በአሜሪካም የምትኖሩ ይህን ቃል የምትሰሙ እና አሁን ዜናን የምታውቁ እና እሳቸው አሁን ባይኖሩ እንኳን በሕይወታቸው ያስተማሩን ትልቅ ነገር አለ። ስለዚህ ይህንን እናስተምር ማለት ነው። ሌላው ስድስተኛ አባቶቻችን መጠየቅ ያስፈልጋል፣ መጠየቅ ያስፈልጋል። ብዙ ጊዜ የኛ ሰው መጠየቅ አይ አይ እንትን፣ ብዙ ጊዜ የኛ ሰው አይጠይቅም። ከመጠየቅ ይልቅ ብዙ ጊዜ ቢናገር ነው የሚቀድመው እና ክርስቲያን ወገኖች ብዙ ጊዜ መጠየቅ በቤተ ክርስቲያናችን መጠየቅ ያደርጋል ሊቅ የሚባል አባባል አለ። ናው ተከብሮ ያደርጋል፣ ዶንቆሮ ይባላል። ስለዚህ ክርስቲያን ወገኖቼ ሌሎችን እንጠይቃቸው። መጽሐፍ ቅዱስ ይህንን በከፍተኛ ደረጃ ይናገራል። የትናንቱን በመጠየቅ ለነገ የምናስተላልፈው ካለፈው በመማር ነው። የትናንቱን በመጠየቅ ነው ለነገ የምናስተላልፈው። ትናንት ከነበሩ ሰዎች ነው የቤተ ክርስቲያንን ታሪክ ብንማር ብናይ፣ መጽሐፍ ቅዱስን ብናይ፣ ስርዓቱን፣ ቁርባኑን፣ ጥምቀቱን በሙሉ የምናየው መጀመሪያ ከነበሩ ሰዎች የተቀበልነው ነገር ነው። ያንን አንለውጠውም። ያንን እናጠናዋለን፣ እንማረዋለን፣ እንኖርበታለን። አካሄዳቸው ሁሉ ታሪካቸው ሁሉ የምናነባው እንደ ሰዎቹ እንድንኖር ነው። ስለዚህ ይህ ድሮውን ጠይቁ፣ ወላጆች፣ ትልቆችን ማለት ነው፣ አዋቂዎችን፣ በእድሜ የሚበልጡትን፣ ጥበብ ያላቸውን ይሄ የ በኑሯቸው በህይወታቸው ያካበቱትን የቤተሰብ አያያዝ፣ የልጅ አስተዳደግ፣ ከሰው ጋር እንዴት እንደምንነጋገርና የቃል ጥበብን ሁሉ ከእነሱ እንማራለን ማለት ነው። ምን ይላል መጽሐፍ ቅዱስ? ዘዳግም የድሮውን ዘመን አስብ የብዙ ትውልድም ድም አመታት አስተውል። አባትህን ጠይቅ ያስታውቅህማል፣ ሽማግሌውን ጠይቅ ይነግርህማል። ዘዳግም ሠላሳ ሁለት ቁጥር ሰባት ነው የምናገረው። የድሮውን ዘመን አስብ የብዙ ትውልድንም አመታት አስተውል። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችህን ጠይቅ ይነግሩህማል ይላል። ስለዚህ ክርስቲያን ወገኖቼ እንጠይቅ እንጠይቃቸው ዙሪያውን ያሉ እናቶች አባቶች እንዴት አድርገው እኛ ያልተማሩ ናቸው የምንላቸው፣ ነገር ግን ጥበቡ በህይወታቸው ያለ የልጅ ማሳደግ የአብረ መኖር የትዳር ጓደኝነት ይነግሯችኋል። እነሱ ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀድመውን ትውልድ ጠይቅ፣ አባቶቻችንም ለመ- ለመ- ለመረመሩት ነገር ትጋ ይላል ኢዮብ ምዕራፍ ስምንት ቁጥር ስምንት ምገር ዘመናችን በምድር ላይ እንደ ጥላ ናት፣ እኛ የትናንት ብቻ ነን፣ ምንም አናውቅም አለ ኢዮብ። ኢዮብ በብዙ በብዙ ሀብታም ነበር፣ ገንዘብ ያለው ሰው ነበር፣ ልጆች ነበሩት፣ መስዋዕቱን ልበየ ጊዜው የሚያቀርበው ነገር ግን ምንም ነገር አናውቅም አለ። ስለዚህ የቀድሞውን ትውልድ ጠይቅ፣ አባቶቻችሁንም ለመረመሩት ነገር ትጋ ይላል ኢዮብ ቁጥር ምዕራፍ ስምንት ቁጥር ስምንት ነው። እኛ የማናውቀው እኛ የምናውቀውን አንተ የምታውቀው ምንድን ነው። ከኛ ዘንድስ የሌለው የምታስተውለው ምንድን ነው? አሁንም እኛ የማናውቀው አንተ የምታውቀው ምንድን ነው ብላችሁ ጠይቁ። ከኛ ዘንድ የሌለው የምታስተውለው ምንድን ነው ብላችሁ ጠይቁ ነው የሚለው። ስለዚህ ክርስቲያን ወገኖች ትልልቆችን እናዳምጥ እና ይህንን በማድረግ እናከብራቸዋለን ቃላቸውን በመቀበል ጥላቸውን በመጠቀም እናከብራቸዋለን። እዚያ እና ክርስቲያን ወገኖች እንግዲህ እናትና አባትህን አክብር ሲል ሐዋርያው ጳውሎስ ትልቋን እንደናት፣ ሽማግሌዋን እንደናት፣ ሽማግሌውን እንዳባት፣ ወጣቱን እንደወንድም፣ ወጣቲቱን እህትም እንደህት እንደ ወጣቲቱን ሴትም እንደህት አድርገህ በቤተሰብ መልክ እያቸው ነው ያለው ልጁ ሲመክር ከዚያ በመጨረሻ ጸሎት ያስፈልጋል። ጸልዩ ደግሞ ይህንን እንዲያደርግላችሁ እግዚአብሔር እንድትሰሙ ጥበብ ማስተዋል እንዲሰጠን፣ ሕይወታችን እግዚአብሔር እንዲባረከው፣ በነገሮች ሁሉ እግዚአብሔር እንዲባርከን አብሮን እንዲሆን ደግሞ ጸልዩ። መዝሙረኛው ዳዊት ምን አለ? እንዲህ አለ መዝሙረኛው ሲናገር፣ አቤቱ ፍረድልኝ፣ ከጽድቅም ከራቁ ሕዝብ ክርክሬን ተከራከር ከሸንጋይና ከክፉ ከግፈኛ ሰው አድነኝ ነኝ። መዝሙር 43 ቁጥር አንድ ነው። ማለት አቤቱ አቤቱ ፍረድልኝ ከጽድቅ ከራቁ ሕዝብ ክርክሬን ተከራከር ከሸንጋይና ከግፈኛ ሰው አድነኝ። ይህ ይሄ ትልቅ ዛሬ በዘመናችን እምንጸልየው ጸሎት ነው። እነዚህ ከላይ ያሉትን ጥበቦች እንድንማር ማስተዋል እንዲሰጠን ነገሮች በሙሉ በሕይወታችን በዚህ ምድር ላይ በምንወር ጊዜ በስራ በነገር ሁሉ አባቶቻችን መስለን እናም ደግሞ የተማርነውን በስራ ላይ እንድናውል የሚያደርገን እንደዚህ አይነት ሸንጋይ ከሸንጋይ አይምሮ አይምሮችን ከሸንጋይ ማንነት አይምሯችን ሲላቀቅ ነውና ይህንን እንድናደርግ ያስፈልጋል ማለት ነው። እንግዲህ ከዚህ በላይ ባየናቸው ሰባት ነጥቦች በእድሜ በእውቀት በስልጣን እና በነገድ የበላይ የሆኑትን በማክበር የምናገኘው ጥቅም ተምረናል። የምናገኘው ጥቅም በረከትን እናገኛለን፣ እውቀትን እናገኛለን፣ ማስተዋልን እናገኛለን፣ የእድሜን ባለጸግነት እናገኛለን። ደግሞ በቤተሰብ ከዚህስ ሌላ ምን አይነት መማር ያስፈልገናል? እንግዲህ እየተናገርኩ ያለሁት እናትና አባትህን አክብር በሚለው ላይ ነው። እየተናገርኩ ያለሁት እናትና አባቴ ማን ነው ትሉኝ እንደሆነ፣ አዎ በእድሜ ወላጆች፣ በእድሜ ትልቅ የሆኑ አስተማሪዎች፣ ጥበበኞች፣ መሪዎች የመንፈሳዊ አባቶች፣ እነዚህ ሁሉ እንደ አባት እናከብራቸዋለን። እናቶች በሕይወታቸው እውቀት ያካበቱ እናቶች የሚጸልዩ ተንበርክከው በአባታቸው በእግዚአብሔር ፊት ስለ አገር የሚጸልዩ ወላጅ ስለ ጸሎት ብትጠይቋቸው ይነግሯቸዋል። ምናልባት አያውቁም የምንላቸው ሰዎች ግሩም የሆነ ከእግዚአብሔር ጋር የመገናኛ መንገድ ያላቸው አሉ። እነሱ ሁሉ ጠይቁ ነው የሚለው። እግዚአብሔር ያደረገላችሁን አስቡ፣ አስተውሉ ነው የሚለው። ስለዚህ ይህንን አየን። አሁን ደግሞ ቀጥሎ በቤተሰባዊ ሰባዊ ኑሮ መከባበር ላይ የተመሰረተ ክርስቲያናዊ ኑሮ ምን እንደሚመስል እንማራለን። እና ይሄ እንግዲህ ሁለተኛው ክፍል ማለት ነው፣ ቤተሰባዊ መከባበር ብየዋለው። ይህንን ወላጅ ለልጆቻቸው፣ የመጀመሪያው ወላጅ ለልጆቻቸው የሚያድር ወላጆች ለልጆቻቸው የሚያደርጉት ማለት ነው። በአሁኑ ዘመን ከሁሉ በላይ ከባድ ኃላፊነት የሚጠይቀው ልጆችን በስርዓት ማሳደጉ ላይ ነው። ይሄ በተለይ ልጆች ያሏችሁ ከዚህ ሀገር ታውቃላችሁ በተለይ በአሁኑ ሰዓት ይሄ ዓለም አቀፋዊነት የግሎባላይዜሽን የሚሉትና ይሄ የቴክኖሎጂ ዘመን በሆነበት ጊዜ ልጆች የማያውቁት ነገር የለም። ውስብስብ ከመሆኑም በላይ የተነሳ የልጆችና የወላጆች ሚና ራሱ ተደባልቋል በአሁኑ ጊዜ። በመሆኑም ማን ተማሪ ማን አስተማሪ እንደሆነ እንኳን ማወቅ ከባድ ሆኖ ተገኝቷል። አንድ ህፃን የአምስት ዓመት ልጅ አባቱ ለአባቱ ኮምፒውተር የሚያስተምርበት ጊዜ ነው አሁን ያለው። እነሱ እያንዳንዷ የኮምፒውተርን ነገር ገና ከህፃነታቸው ጀምረው ነው የሚያውቁት። ትልልቆች ደግሞ እኔ ራሴ እንዴት አድርጌ ኮምፒውተር መክፈት እንደመዝጋት እንኳን አልችልም፣ ነገር ግን አንድ ህፃን መጥቶ እኔን ያሳኛል። ስለዚህ ተማሪ ነነኝ ወይ ስሱ በጣም ከባድ ነገር ነው። ስለዚህ በዚህ ጊዜ፣ በዚህ ዘመን ላይ ቤተ ክርስቲያን ከፍተኛ የሆነ በቤተ ክርስቲያን ልጆች በክርስቲያን ወላጆችና በቤተ በክርስቲያን ልጆች መካከል ያላቸውን ኃላፊነት ለመወጣት ሚናቸውን ለይተው ማወቅ ይኖርባቸዋል። እንደዚህ ስል እናንተ እኛ ወላጆች አዋቂዎች አይደላችሁም እያልኩ አይደለም። ወላጆች በዕድሜ ያካበታችሁት ነገር አለ። ከዚህ አንጻር ወላጆች ለልጆቻቸው ምን ማድረግ እንዳለባቸው በመጽሐፍ ቅዱስ ተመስርተን አንዳንድ ነገሮችን እንወያያለን። ይህ ከባድ ነገር ነው። በተለይ አሁን ልጅ የምታሳድጉት ሰዎች ከኢትዮጵያ የመጣችሁ ወላጆች በተለይ እና ልጆቻችሁ ከዚህ ሀገር ከሆኑ በኋላ የዚህን ሀገር ስርዓትና የእናንተን ባህል እንዴት አርጋችሁ ማስታረቅ እንዳቃታችሁ እንደምትችሉ ችግር እንዳለ ይገባኛል፣ እና ይሄ ችግርም በሕይወታችሁ እንዳለ ይሰማኛል፣ እና እንዴት አርገን ነው ይህን እንዴት አርጋችሁ ነው ይህንን ነገር በሕይወታችሁ በዚህ በዕድሜያችሁ ልትሰሩት የምትችሉት ይሄ ነገር እንግዲህ ሁላችን ልናስብበት የሚገባ ነው። እና የመጀመሪያው እንግዲህ ምንድን ነው? ቁጥር አንድ የምናደርገው ምንድን ነው? እግዚአብሔር ያደረገላችሁን አስተምሩ። እንግዲህ እዚህ ላይ እግዚአብሔርን እግዚአብሔር ያደረገላችሁን አስተምሩ ማለት እናንተ መጀመሪያ እግዚአብሔር መውቁ ማለት ነው። እግዚአብሔርን ማወቅንና መፍራትን ማስተማር ያስፈልጋል። ነገር ግን የማታውቁትን እግዚአብሔርን እናንተ ልታስተምሩ አትችሉም። የማታውቁትን ነገር ስለ እግዚአብሔር እግዚአብሔር በሕይወታችሁ ያደረገላችሁን ነገር ቁጭ ብላችሁ አስባችሁ ቢቻል ጽፋችሁ፣ አለበለዚያ አስተውላችሁ ለልጆቻችሁ እግዚአብሔር እንዴት አድርጎ ለእናንተ መልካም ነገር እንዳደረገላችሁ ካላስተማራችኋቸውና እናም ደግሞ እግዚአብሔር ያደረገላችሁን በተግባር እናንተ ለሌሎች መመለስ ካልቻላችሁ ልጆቻችሁን ማሳደግ በጣም ይከብዳቸዋል። እና እግዚአብሔር ምን አለ፣ ከግብፅ ባወጣው ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጅህ ትነግረዋለህ አለ እግዚአብሔር። ለምንድነው እንዲህ የምታደርገው ብሎ ቢጠይቅህ፣ ለምንድነው ቤተ ክርስቲያን የምትሄጂው ብሎ ጠዋት ቢጠይቅሽ ልጅሽ፣ ወይም ቢጠይቅህ ልጅህ እና ለምንድ ነው እኛ በየጧቱ ወደ ቤተ ክርስቲያን የምንሄደው ለምንድ ነው ለሰዎች መልካም የምናደርገው ቢሏችሁ፣ እግዚአብሔር ለኛ ስላደረገልን ነው። እግዚአብሔር እኛን ስለወደደን ለምንድነው ሌሎችን የምንወድ ቢሏችሁ፣ እግዚአብሔር እኛን ስለወደደን ነው። እግዚአብሔር እኛን ስላከበረን ነው በሉ። እግዚአብሔር እኛን ስላከበረን፣ እግዚአብሔር እኛን ስለወደደን፣ እኛ ደግሞ ለሌሎቹ እናደርጋለን በሉ። ምክንያቱም እግዚአብሔር እኛን ለኛ ነው የወደደውና ለኛ ያደረገው እኛ ለሌሎቹ እንድናደርግለን ነውና እና ምን አለ እግዚአብሔር ለእስራኤላውያን፣ በዚያ ቀን ከግብፅ ባወጣሁ ጊዜ እግዚአብሔር ስላደረገልኝ ነው ስትል ልጅ ትነግረዋለህ። ምን ስላደረገ? መልካም ስላደረገልኝ ነው። እግዚአብሔር ሕዝቡን ወደ እኔ ሰብስብ፣ በምድርም በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ በተናገረ ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምኩባት ቀን ዓይኖች ያዩትን ነገር እንዳትረሳ በሕይወት ዘመኑ ሁሉ ከልብ እንዳይወድቅ ተጠንቀቅ። ነፍስን በትጋት ጠብቅ። ለልጆችህም ለልጆችህም ለልጅ ልጆችህም አስታውቃቸው። ዘዳግም አራት ቁጥር ዘጠኝ ነው ማነበው። ይህ ግሩም የሆነ ቃል ነው። እንደገና ብናስበው ደስ ይለኛል በጣም። እስቲ እንደገና እንየው ምን እንዳለ። በዚያ ቀን ምንድነው የሚለው መሰላቸው እግዚአብሔር ሕዝቡን ወደ እኔ ሰብስብ ሰብስብልኛል ህዝቡን። ምን ሊናገሩ? በምድር በሕይወት በምትኖርበት ዘመን ሁሉ እኔን መፍራት ይማሩ ዘንድ በምድር በሕይወትህ በሕይወት ዘመናቸው ሁሉ እግዚአብሔርን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ይሄ ግሩም የሆነ ቃል ነው። በእውነት ክርስቲያን ወገኖቼ እንዴት በላችሁ? ስለ እግዚአብሔር ለልጆቻችሁ የምታስተምሩ? ብዙ ክርስቲያኖች ቤተ ክርስቲያን ልጆቻቸው እንድታስተምርላቸው ትፈልጋለ ይፈልጋሉ ነገር ግን አንድ እውነት ልንገራችሁ ቤተ ክርስቲያን ማለት እናንተ ናችሁ ትንሿ ቤተ ክርስቲያን ትንሿ የእግዚአብሔር ቤተ ክርስቲያን የክርስቲያን ቤተሰብ ነው የክርስቲያን ቤተሰብ ለልጆቹ ስለ እግዚአብሔር ካላስተማረ የክርስቲያን ቤተሰብ መባሉ ከሌሎቹ ተለይቶ ጥቅም የለውም ስለዚህ ምን አለ እኔን መፍራት ይማሩ ዘንድ ከዚያ ልጆቻቸውን የሚያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ በተናገረ ጊዜ በአምላክህ በእግዚአብሔር ፊት በኮሬ በቆንኩባት ቀን ዓይኖች ያዩትን ነገር እንዳትረሳ፣ በሕይወት ዘመኑ ሁሉ ከልብህ እንዳይወድቅ ተጠንቀቅ፣ ነፍስህም በትጋት ጠብቅ፣ ለልጆችህ ለልጅ ልጆችህም አስታውቀው። የትኛው ክርስቲያን ነው ዛሬ እግዚአብሔር ይህን አድርጎልኛል ብሎ እግዚአብሔር ያደረገለትን ለልጁ የሚናገር? እግዚአብሔር ሳያደርግ ቀርቶ ነው? አይደለም። እግዚአብሔር እያደረገ ነው ያደርጋል አሁንም ግን እኛ አናስተውልም የሚያሳዝነው ነገር እሱ ነው ውለታ መክፈልም አንችልም የሚያሳዝነው ነገር እሱ ነው ሁልጊዜ እግዚአብሔር አድርግልኝ ነው እንጂ ምንል የተደረገልን ነገር እንኳን ማስታወስ አንችልም በጣም ከባድ ነገር ነው በሌላ ማለት ህጉን እንዲህ አድርገዋል እግዚአብሔር ለልጅህ አስተምረው በቤትህ ስትቀመጥ በመንገድ ስትሄድ ስትተኛም ስትነሳም ተጫወተው ምኑን ህጉን ዘዳግም ስድስት ሰባት ነው የማነብላቸው። ለልጅ ልጅህ ለልጅህ ለልጆች አስተምረው በቤትህ ስትቀመጥ በመንገድ ስትሄድ ስትተኛም ስትነሳም ተጫወተው። እንዴት ግሩም የሆነ ነገር ነው! ስለዚህ ልጆቻችሁን እግዚአብሔርን መፍራት ማስተማር፣ እግዚአብሔር ለእናንተ ያደረገላችሁን የህይወት ታሪካችሁን ንገሯቸው። ያ በዚያ ነው የምትበልጧቸው። በቴክኖሎጂ አትበልጧቸውም። በቀለም ትምህርት አትበልጧቸውም። እነሱ ይበልጧቸዋል። ነገር ግን እናንተ በሕይወታችሁ ያካበታችሁት መንፈሳዊ ነገር አላችሁ። ያንን መንፈሳዊ ነገር ፈልጋችሁ አገኙ። ብዙዎቻችሁ የሌለን ይመስላችኋል፣ ነገር ግን አላችሁ። ውስጣችሁን አስቡት። እግዚአብሔር ከኢትዮጵያ አንስቶ ለወላጆቻችሁ፣ ለአያቶቻችሁ፣ ለቅድመ አያቶቻችሁ እግዚአብሔር ያደረገውን ነገር አስቡ። ያንን ንገሯቸው። እሱ በጣም ትልቅ ጠቃሚ ነገር ነው። ቤተሰብ እንዴት እንደሚተዳደር ንገሯቸው። በኢትዮጵያ እንግዳ ሲመጣ ሰው እንዴት እንደምታስተናግዱ ንገሯቸው። ዛሬም ያ ነገር አልተለወጠም። እዚህ ምግብ ተርፎ ከሚደፋበት ሀገር እንግዳ መቀበል እንዴት ያቀተናል? አንድ ሶስት ምኝታ ቤት አራት ምኝታ ቤት ያለው ሰው ሶስት ሆኖ ተቀምጦ አንድ እንግዳ ማሳደር እንዴት ያቀተዋል? ለልጆቻችሁ ይህንን ንገሩ። ስስት ምንም ነገር ሊያደርግ አይችልም። ብንሰበስበው ማንም ነገር እኛ ሳንጠቀምበት ምናልባት ሊጠፋ ይችላል። ስለዚህ ይህንን አድርጉ። ለሁለተኛ ማለት ነው ጥበብና ምክር እየነገር ካሳድግ ልጅን እናንተ አባቶቹ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው። ልጆችን አታስቆጡ፣ አትቆጧቸው። ቁጣ ልጅን አይለውጥም። ቁጭ በሉና እውነት የሆነውን ንገሯቸው። ደህና እንደሆናችሁ አቸው ስለ ደህንነታችሁ ንገሯቸው። ነገር ግን ደህና ብቱን እንኳን እንደምትወዷቸው ንገሯቸው። እናንተ የምትንገላቱትና ልጆቻ እናንተ የምትንገላቱት ለልጆቻችሁ እንደሆነ አስተምሯቸው። ሕይወታችሁን በሙሉ የምታሳልፉት ልጅ ለማሳደግ እንደሆነ ቁጭ ብላችሁ አስተምሯቸው። አንዳንድ እዚያ አያውቁም እንዳንል ከህፃን ጀምሮ ስለ ማንነታችሁ ንገሯቸው፣ ያውቃሉ። የዕድሜ ልክ እውቀት የሚገኘው ከወላጅ ስለሆነ ለማስተማር አትሰልቹ። በመጨረሻ ያመሰግንሃል የልጅ ልጅ የልጅነት እውቀት እስከ እርግና ድረስ ያደርሳልና፣ ምከረው። ጠቢቡ ምን አለ? ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ምሳሌ ምሳሌ ሀያ ሁለት ቁጥር ስድስት ነው አሁን የምናገረው። አዎ፣ የእድሜ ልክ እውቀት ነው የሚገኘው። ከአንድ አመት ጀምሮ የምታስተምረው በህይወቱ በእድሜ ሰማንያ ዘጠና መቶ ዓመት እንኳን ቢኖር አይረሳውም። እናንተ አትረሱትማ ዛሬ ምናልባት እግዚአብሔር ያደረገላችሁን እናንታች ረስታችሁ ከሆነ ልጆቻችሁም ይረሳሉ። ልጆቻችሁን ተገቢ ተግሳጽ ቅጡ፣ ገስጹ። አስፈላጊ በሆነ ጊዜ ቅጣትን ቅጡ። ነገር ግን የምትቀጡት ቅጣት ዱላ ላይሆን ይችላል። ቴሌቪዥን እንዳያየው በማድረግ የፈለጉትን የፈለጉትን ገዝቶ ከመስጠት ሰዓታቸውን፣ የእነሱን ሰዓት እንዳይጠቀሙ በማድረግ እነዚህ ሁሉ ቅጣቶች ናቸው። ይህን አድርጉ በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን ተግቶ ይገስጸዋል አለ ምሳሌ። በበትር ከመምታት የሚራራ ሰው ልጁን ይጠላል። ምክንያቱም ልጁን ገና በእንቁላሉ በቀጣሽኛ አለ ይባላል። የእንቁላል ሌባ የነበረ ልጅ እናቱ ሳት መክረው ሙሎ እንቁላል እየጠበሰ ሲበላ ዝም ያለች እናት፣ መጨረሻ ላይ ልጁ ታስሮ ሰርቆ ተገንቶ እስር ቤት ሲገባ አይ፣ ልጅ እኮ መልካም ነገር ነበር መልካም ነበር ካለችው፣ ልጅ ወይ ምን አለ፣ ያን ጊዜ በእንቁላሉ ጊዜ ብትቀጪ ኑሮ ዛሬ እንደዚህ አልሆነም ነበር አለ ይባላል። ስለዚህ ሌላም ይቀጥላል። እግዚአብሔር አምላካችን እንግዲህ ይህንን እናስብ። ልጆች ለወላጆች ለልጆቻቸው ምን ማድረግ እንዳለባቸው የሚቀጥለው ሳምንት እንቀጥላለን። ለዛሬ የመከረ ያስተማረን አምላካችን ክብር ምስጋና ይግባው። ስለ ስለሰማችን እግዚአብሔር ያክብርልኝ። ምሕረቱ ቸርነቱ